ሰላም ሁሉ ሊያስብበት የሚገባ ነው። እያንዳንዱ መንግስትም በኃላፊነት ላይ ያለ በአስተዛዘር ላይ ያለ ሁሉ ሊያስብበት የሚገባ ነገር ነው። አስተማሪዎች ሊያስቡበት የሚገባ ነገር ነው። ወላጆች ሊያስቡበት የሚገባ ነገር ነው። ይሄ ተማሪ የምንለው በብዛት ተማሪ ተማሪ ይላል ሰው፣ ወጣት ወጣት ይላል ሰው። ማንን ተከትሎ ነው? ወጣቱን ደግሞ ዝም ብሎ ይነሳል እንዴ? አይነሳም። ወላጆችን ተከትሎ፣ አስተማሪን ተከትሎ፣ መሪዎችን አስተዛዘሮችን ተከትሎ እንጂ ዝም ብሎ አይነሳም። ወጣ ማንን ይዞ ነው የሚነሳው? እና ሁሉ እያንዳንዱ ሰው ራሱን መገምገም ያስፈልገዋል። እዚህ ህይወት ላይ ሰሞር በምን ሀለት ነው መኖር ያለብኝ? ጎረቤቶች ጋር እንዴት ነው? ጓደኞች ጋር እንዴት ነው? በላይ ጋር እንዴት ነው? በታች ጋር እንዴት ነው ብሎ ሁሉም እያንዳንዱ ነፍሱን የራሱን የገመገመ እንደሆነ አንድነት ይገኛል። የአንድነትን ጥቅም ያውቃል። አንድነት ተተገኘ ደግሞ ሰላም ይገኛል።